ደርቀህ እያየህ እኔ አንተ ጋር ልኖር እንዴት እንዱ ውስጥ ይፍቀድ? የለ ልጅ፣ ተወኝ እባክህ። እኔ ለናንተ ምንም አልጠቅማችሁም። መኖሪያ ለእናንተ ትርጉም የለም። ልጅ አባባ፣ እኔ እኮ አንተ መፈጠሬን አላመረርኩትም። እስከ ዛሬ አባት ቤት ሰው ነበር። ዛሬ አባት አጣህ እንጂ እናትህ ነኝ። ሰው ላይ ተወው፣ የሚገባው እስከ አሁን ባይገባ ያ ሰው ጋር እንዳታነካካኝ። አንተው ስማ፣ እንዲሁ ምን

ፍቅር መስገድ መስገድ መስገድ፣ ና አይቼ ተቀመጥ። ና ተው ተው ተው፣ ዝንጀሮና አንበሳ አንድ ላይ አይቀመጥም። ባይሆን ውስጥ ገባለሁ። ለነገሩ እውነትህን ነው፣ አንድ ዙፋን ሁለት አንበሳ አይቀመጥም ካልክ ግባ። ዛሬ ልጅነት አበባ ይረግፎ ነበር። ቆይ፣ አንተ ምን? እኔ ለብርቅዬ ብዬ ነው እንጂ ሲወጣ ደም ጋኑ ነው።

ምን ልጃችንም እየገፋ ነው እንደው ልጃችንም እየገፋ ነው። እኔም ያችን እንደው ምን ብዬ እንደምናገራት ምን ብዬ እንደምለያት ጭንቅ፣ አንተ ግራ ገብቶኛል። ውጭ ያሉትን እያያቸው እን አላስቀምጠኝም ልይህ ም አንቆራጥጣቸው አነ ምን እየቸገራቸው ነው? እየቸገረው እርጉዝ ያገባና ያገሬሶ አንተው ነበር። ከአንቺ ጋርም መሆን በጣም ነበር የምፈልገው ግን ያንዲው ልጅነናት እንዴት አርጌ እንደምለያት ነው ግራግብት ያለኝ። ተቆርጠ እንደው ቆረጥ አው ጫሉትንም ይያያያቸው ነው። እኔ ተቀለደ ልጃችንንም በሰላም ተወልዶ አብረን እንድናሳድግ የምፈልገው በጊዜ ቆርጠህ ንገረኝ። አለበለዚያ ሄል ልጅ አንድ ነገር ለማድረግ በኋላ ክፉ እንዳልነጋገር ተው፣ እንዴ በምኑ ነው ላምህ የሚመስለው? እንዴው እናንተ ሴቶች እኮ ግን መላታቱ እንዴው መላ ነገር ይምስ። እኔ እኮ ችግር አለ፣ እዚህም ያለው ልጄ ነው፣ አዚያም የሚያለው የተወለደው ልጄ ነው። እንዴት ብዬ እሱ አለለ። እስኪ እንዴው መላ ነገር ይምስ። እንዴው በቃ ያንቺ ጋር በችግር ማቆራመት አስጠልቶኛል። ልጅሽንን እስካሁን ድረስ ከኔ ጋር ቆቆየው በችግር ተቆራምጦ ያደገው። ከአሁን በኋላ እናንተን ጥዬ ልሄድ ነው፣ እኔ ለራሴ አዲስ ህይወት ልጀምር ነው። በቃ እንዲ ያብለህ ነገራትኝ። እና ውዴ አይ ከብድ ምን እያለ ወደ ደግሞ አይራገኝ ሱማ አንቺ ሰርተ ነበረ ምን እሷን አቤት ቁጭ አድርጌ መቀለቡ ነው ሰርተ ይህ ነገር ነው። ቶቶሎ በልና ወደ ኔው ጣቅለልበል። ይሄው ልጅ እያየው ነው፣ እየገፋ ነው፣ ቀኔ እየደረሰ ነው፣ እያሳሰበኝ ነው። ጥሩ ሀሳብ ነው። እስኪ ልሞክረው እንግዲያውስ ነገ ሀህቷ ቤት ጥዬ ማመራለችነ አዚያ ደርሰን ስንመጣ ዝም ብዬ መንገድ ላይ እንግዲህ ረ ወደ ቤት መሄድ አልፈልግም በዛው እንግዲህ ነግራትና ለመምጣት ሞክራለሁ አዎ ድንቅ አድርገሃል እንደሱ ነው ማለት ማታን የምጠብቅሃለሁኝ ሁሉን ነገር እናስተካክላለን ነገ ወደ ማታ መጣለሁ ልጄንም ተንከባከብ ራስሽንም እንዳትጎጂ ከእንግዲህ በኋላ ቀጠላ ተጥማት አትበይ እኒህ ወጣጤንም ልካቸውን ነው የማሳያቸው። እኔ ነገ ወዲህ ማታ መጣለሁ፣ አሷ ጋር ያለኝን ነገር እንደዛው ብዬ ጨርሽ መጣለሁ። በሰላም ግባሽ፣ እሺ በይ እንደው እኔና አንቺ አብሮ መኖር ይገርመኛል። እንዴት ባልና ሚስት ሊኖረው የሚገባው ሲኖራቸው ነው። እሺ እኔ አንዲት ነገር የለኝም። ታዲያስ? ስለዚህ በምን ያለ ኑርሽ እስከ ዛሬ? በምን አኑረህ እስከ ዛሬ? ያኖረሽ መለኮት ነው እኔ አይደለሁም። እንግዲያስ እስከ ዛሬ ነው ያኖረኝ አምላክ ያኖረኝ

ቤትም ስለምትይው፣ ከዛሬ ወዲያ ቤትም የለኝም። ደግሞ ቤቱም ለኔ አይደል፣ እኔም ለቤቱ አይደለሁ። አባባ ግን ዛሬ ምን ነክቷል? ተስፋዬ፣ እኔ ማነኝና ትጠጋኛለህ? አባባ፣ እኔ አንተ እንደላጣ ነው የምጠይቀው። አንተ የምታውቀኝ በቤተውነት ብቻ ነው፣ በሌላ በምንም አታውቀኝ። በቤተውነቴ ብቻ ሳይሆን ተስፋዬ፣ አባት መሆንህን ጭምር ያውቃል። በቅድ በቅድሚያ ልነግርሽ የምፈልገው ከዛሬ በኋላ ባለሽ እንዳልሆንኩ ነው። እኔ ያገባሽ ጊዜ ከችግርም ጋር መጋባትሽን ባለማወቅሽ ተጎዳሽ። ዛሬ ግን እኔ ስፈታሽ ችግርሽም ከእኔ ጋር አብሮ እንደሚፈታልሽ ሰለማምን ነው። አባባ ዛሬ ግን ምን ሆነሃል? ተራህን ጠብቅ። ለአንተ ልሰጥህ የሚገባውን አልነሳህም አልገባኝም። ምናል ይሄ ዙሪያ ጥምጥም? ሌላስ ትርፍ ጥያቄ አትጠይቂኝ። እንግዲህ አውስ ልንገርሽ፣ ከዛሬ ጀምሮ ባልሽ አሪ ነው። አባባ፣ ምንድን ላይ ወጭ ከዚህ ተጀምረው ወክቶ ልጅ፣ የእኔ አባትነት ለአንተ አይጠቅምህም። እስከ ዛሬ ድረስ እኔ ምንም አንተ ጋር ሆኜ የጠቀምሁ ነገር የለም። እንዲህ እንጨት ወጥቶ ደርቀህ እያየህ እኔ አንተ ጋር ልኖር እንዴትስ? እንዲው እንዴት እንዲው ብዬ እንዲው ውስጥ ይፍቀድልኝ። ልጅ፣ ተውኝ ባክ እኔ ለናንተ ምንም አልጠቅማችሁም። መኖሪያ ለናንተ ትርጉም የለውም። ልጅ ተወኝ በቃ። ተስፋዬ ብዙ ብናገር አሳዝናሃል። ልጅ ይህንን ነገር አስቀድሜ ያሰብኩበት ነገር ነው። ከእንግዲህ ወዲያ እኔ አባትህ አይደለሁም። ተው ልጅ ምን ይሻላል? እንደው ለኔ አስክድ ይለም አንተ ያላባት ቀረ በሉማ። ልጄ ስሚ ትሆኔ እንደነገርኩሽ ነው። ያው ሁሉም ነገር መፍትሄ ስለሌለው እኔ መህሪ ነው ደግሞ ልጅን ተንከባክበሽ እንደምታሳል እንደምታሳድጊው በአንቺ ላይ ትልቅ እምነት አለኝ። አንቺ ብርቱ ሰው ነሽ። ምን አባት ብቻ እናት ሴት ምን አልካድኩም። እኔ እናትህ ነኝ። እስከ ዛሬ አባትህ ቢተው ነበር። ዛሬ አባትህ እንጂ እኔ ምን እናትህ ነኝ። ስማ ልጄ እ እኔ ዘጠኝ ወራ አድርጌ አምጬ አንተን ነው ልጄ። እርቦኝ፣ ጠምቶኝ፣ ተቸግሬ ነው ያሳደኩት። እ እሱ ቢለየን እኔ አለሁኝ ልጄ፣ እኔ አለሁ። እማዬ ተጠራጥረሽ እኮ ነው። ዛሬ አባቴን አጣሁ፣ ነገ አንቺን እንዳላጣ ምን መተማመኛለኝ? አባቴ ቢለየን ነው እኔ እናት ለችግር አልሸነፋለሁ። ማን ያውቃል ጋር ልጄም አድጋ ታሳልፍልኝ ይሆናል። አዎ እማማ፣ ትልቁኝ አሳልፍልሻለሁ። አሁን ነይ ወደ ቤት።

መጣሁ እኔማ። አይዞሽ አመጣጤ አመጣጥ እንዳይመስልሽ። መጣው ረጋኝ። እንግዲህ እንዲሁእን ነግሬያቸው መጣሁ፣ ነግሬያቸው መጣሁ። አንቺው አመጣጤን አመጣጣት በይው። እንደው የልጅ ነገር ሆድሆዴን እየበላኝ ነው ያለውን የሚመጣውን